ኔታንያሁ ናው የእስራኤል ጠቅላይ ሚኒስትር ቀደማዊት እመቤት ወይዘሮ ሳራ ኔታንያሁ፣ ክቡር አቶ ኃይለማርያም ደሳለኝ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስቴር፣ የተከበራችሁ የምክር ቤት አባላት፣ ተጋባዥ እንግሮች፣ ክቡራትና ክቡራን ከሁሉ አስቀድሜ በምክር ቤቱና በራሴ ስም ክቡር ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እንኳን ወደ ምክር ቤታችን በሰላም መጡ ለማለት እወዳለሁ። ክቡር ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ እርስዎ ንግግር ለማድረግ በመካከላችን በመገኘቶ የተሰማኝን ክብር በድጋሜ በራሴና በምክር ቤቱ ስም ለመግለጽ እወዳለሁ። ክቡራን ጠቅላይ ሚኒስትሮች፣ ክቡራትና ክቡራን፣ አገራችን ኢትዮጵያ ከእስራኤል የምትማራቸውና እንደ ልምድ ልትወስዳቸው የሚገባ ምርጥ ተመክሮ ያላት አገር ነች። በተለይም በቂ የውሃ ሀብት ባሌለበት በግብርና ዘርፍ በበረሃ አካባቢ በፍራፍሬ ምርትና በሌሎችም እንደዚሁም በሳይንስና ቴክኖሎጂ ዘርፍ ያከበተችው ልምድና በዓለም ታዋቂ የሆኑ የሳይንቲስቶች ስብስብ አገር መሆኗ አገራችን እንደ አውሮፓ አቆጣጠር በ25 መካከለኛ ገቢ ካላቸው አገሮች ተርታ ለመሰለፍ ሌት ተቀን በምናደርገው ጥረት ከዚህ የምናገኘው ልምድ የሚሰጠን ጠቀሜታ እጅግ ከፍተኛ ነው። በተለይም ወደ ኢንዱስትሪ ዘርፍ ለምናደርገው ሽግግር ከፍተኛ የሆነ ሚና ይጫወታል። በመሆኑም የሁለቱ ሀገሮች ግንኙነት ከዚህ በፊት ከነበረው ይበልጥ ተጠናክሮ እንዲቀጥል ሁላችንም መረባረብ ይገባናል። በሀገራችን ባለው ምቹ ሁኔታ እስራኤላውያን ወንድሞቻችንና እህቶቻችን በሀገራችን የልማት ውስጥ በኢንዱስትሪ ማኑፋክቸሪንግ እና በዘመናዊ እርሻ ኢንቨስትመንት መሳተፍ የሁለቱን ሀገሮች ግንኙነት ይበልጥ ያጠናክረዋል የሚል እምነት አለኝ። በዚህ አጋጣሚ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሁለቱ ሀገሮች ግንኙነት የበለጠ ተጠናክሮ እንዲቀጥል እያደረጉ ላለው ጥረት ሳለመሰግን አላልፍም። በመጨረሻም ክቡር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ንግግር እንዲያደርጉ ጋብዛለሁ። አመሰግናለሁ።

ምን ያህል ለምንድን ነው ይህን ያህል የቆየነው? መልሱ አላውቅም፣ ነገር ግን ቀጣዩን ጉብኝትን አሁኑኑ ፕሮግራም እያሳያስኩ ነው። ነው ኢትዮጵያ ድንቅ መሬት፣ ታሪኳ ትልቅ፣ ባህሏ ሰፊ፣ ብዙ የተስፋ ያላት ናት። ጠቅላይ ሚኒስትሩ ዛሬ በነበረን ስብሰባ እንዲህ አሉን። እውነተኛ ነገር ተናገሩ። እስራኤል አሉ በኢትዮጵያውያኖች ልብ ውስጥ ስፍራ አላት። ኢትዮጵያም ደግሞ በእስራኤላውያን ልብ ውስጥ በአይሁድ ልብ ውስጥ ስፍራ እንዳላት ለመንገር እወዳለሁ። ሰላምታ ይዤላችሁ መጥቻለሁ። ከኢየሩሳሌም ዘላለማዊ የሆነችው የኢየሩሳሌም ዋና ከተማ እኔ ካደግሁባት፣ ንግሥተ ሳባ ከኢትዮጵያ ሄዳ ሦስት ሺህ ዓመት በፊት ንጉሥ ሰለሞንን ካገኘችበት ከእስራኤል ዋና ከተማ ከኢየሩሳሌም ሰላምታ ይዤላችሁ መጥቻለሁ። በኢየሩሳሌም አንዱ ውብ መንገድ በከተማይቱ ማዕከለኛ ስፍራ የኢትዮጵያ መንገድ ተብሎ የተሰየመው ነው። በልጅነቴ በዛ ሳልፍ በዛ መንገድ

ትስስራችን ከሰለሞን ጀምሮ በክርስትናን አንስቶ እስከዛሬ ድረስ አብሮ እየዘለቀ ነው። እኛ ዋጋ የምንሰጣቸው መሪዎቻችን ታሪክ ላይ ተመስርቶ የምናምንባቸው ነገሮች ተመሳሳይ ናቸው። የእስራኤል መወለድ ከኛ አርነት ጋር የተያያዘ ነው። እኛ ከባርነት ወደ ነጻነት የመጣን ወደ አገራችን የመጣን ስ ብለን እናንተም በኢትዮጵያ ናችሁ ናችሁ፣ ነጻነታችሁን ያስከበራችሁ ናችሁ። በመቶ ዓመታት መካከል የእናንተ አገር ለነጻነት ታግላለች። ይህንን ስለዚህ እናደንቃችኋለን፣ እናከብራችኋለን። የእናንተ ትግል የውጭውን አገዛዝ እምቢ በማለት መሬታችሁን አስከብራችሁ በመኖራችሁ፣ እኛም እንዲሁ በነጻነት እንኖራለን። በእኛው አገር፣ በአባቶቻችን አገር ለአረነት የታገልነው ትግል እኛን ሁለቱን አገር አንድ ያደርገናል። ሁለተኛው የምንካፈለው ማንነት ይሄን ነው፣ አገርን መገንባት። እስራኤልን ለማንሳት አገራችንን እየገነባን ነው። አገር ገንብተናል። ኃይለኛ አገር ገንብተናል። አስቀድሜ እንደተናገርኩት የዜጎቻችን ብዙህነት የብርታታችን ምክንያት ይሆናል። ዛሬም የዜጎቻችንን ሁሉ ማንነት አረቦች፣ አይሁዶች፣ ክርስቲያኖች፣ ሙስሊሞች፣ አይሁዶች ከኢትዮጵያ የመጡትም አይሁዶች በሺዎች የሚቆጠሩ ኢትዮጵያን አይሁዶች በእኛ ሰራዊት ውስጥ በፖለቲካ ውስጥ በኢኮኖሚው ተሳታፊዎች ናቸው። የባህላችን ተሳታፊዎች ናቸው። እነሱ መገኘት በሁሉ መንገድ የተሻለ አገር እንዲኖረን አድርገዋል። በሁለቱ አገሮች መካከል እነሱ ድልድይ ናቸው። ወደዚህ ስመጣ ሁለት ሆስተሶች ጋር ከኢትዮጵያ የመጡ አውሮፕላን ውስጥ ነበሩ እና አነጋገርኳቸው። እስራኤላዊ በመሆናቸው ይኮራሉ። ከኢትዮጵያ በመምጣታቸው ይኮራሉ። አንደኛው በሰባት ዓመት ለመጀመሪያ ጊዜ ነው ኢትዮጵያ ቤተሰቦቿን ለማየት ያመጣችው። ትልቅ ደስታ ይሰማታል። እኛም ከእሷ ጋር ደስ ይለናል። እኛ የነጻነት አዋጃችን እንደሚናገረው የዜጎችን መብት በሃይማኖት በዘር፣ በጾታ ያልተገደበ ነጻነትን ይሰጣል፣ መብትን ይሰጣል። እንደምታውቁት በመካከለኛው ምስራቅ ያለውንም እምነት ነጻነት እናከብራለን። ይሄ ትልቅ ተግዳሮት አለው። ዛሬ እስራኤል በመካከለኛው ምስራቅ ሙሉ ለሙሉ የሃይማኖት ነጻነትን ለሁሉ የመ ብቸኛ ሀገር ለሙስሊሞች፣ ለክርስቲያኖች፣ ለአይሁዶች እስራኤል ብቻ ናት። እንደምታውቁት ክርስቲያኖች በአይሲስ የታረዱ ነው ያሉት። በኢራንያንም ግዛት ጭቆና አይደርስባቸዋል። በእስራኤል በኢትዮጵያ እንደሆነ ሁሉ ክርስቲያኖችው ነጻነት እምነታቸውን ይከታተላሉ። እኔ በክርስትና አዎች በእኛም ሀገር በእናንተም ሀገር በነጻነት ስለሚኖሩ ደስ ይለኛል እኮራለው። ይህንን ለሃይማኖት ሁሉ የምንጠብቀው መብት ይሆናል። ለሙስሊሞች፣ ለክርስቲያኖች፣ ለሄዶች ሙሉ በእኩልነት። ይህንን ሁላችንም በመካከለኛው ምስራቅ ልናስጠብቀው የሚገባ ጉዳይ ነው። በአፍሪካም፣ በአፍሪቃም፣ በአውሮፓም ይሄ የእምነት ነጻነት ለሁሉም ሊከበር ይገባል። ክቡራትና ክቡራን እነዚህ የጋራ የሚያ ዳጉን፣ አስተሳሰቦች እሴቶች፣ የታሪክ የእሴት እነዚህን በጋራ እንድንንቀሳቀስ አድርገናል። ሁለት አገሮችን እኛ ሁለት አገሮች በሽብርተኝነት ጥቃት ስር ላይ አሉ። ለአፍሪቃ መሪዎች ንግግር አድርጌያለሁ፣ በዚህ ሳምንት በኢንቴቤ፣ በኬንያ፣ በሩዋንዳ እናም ደግሞ በጠቅላይ ሚኒስትር ኃይለ ማርያም የኢትዮጵያው ጋር ንግግር አድርጌያለሁ። ሁሉም የአፍሪቃ መሪዎች ይህንን አደጋ በቅጡ ይገነዘባሉ። በአፍሪካ አህጉር የሽብርተኝነትን ጥቃት አስተውለናል። አክራሪነትን አይተናል። ጨካኝ አላሜንነትን በሰው ላይ ሁሉ ለማስፈን ይሞክራሉ። ንጹህ ወንዶችን፣ ሴቶችን፣ ህጻናትን በመስጊዶች በካፌ በሆቴሎች ያርዳሉ፣ ይገላሉ። ስለዚህ መረዳት ያለብን ጉዳይ ሽብርተኞች እኛን ሁሉ እንደ አንድ ሰው ነው የሚያዩን። ስለዚህ እኛም እንዳንድ ሰው ሆነን ልንዋጋቸው ይገባል። አንድ ነገር ልናገር፣ ልናሸንፋቸው እንችላለን፣ እናሸንፋቸዋለን። ነገር ግን አብሮ መስራት ፈጥኖ እንድናቅፋቸው ያደርጋል። ወዳጆቼ፣ ደህንነትን በተመለከተ ለማረጋገጥ ለእኛ እና ለእናንተ የጋራ ጉዳያችን ነው፣ ግን የመጨረሻ ጉዳይም አይደለም። ለብዙ ዘመን አፍሪካ ለዓለም እንደ ቁም ነገር አልታየችም ነበረች። ብዙዎች ችግሯ ላይ ነበር የሚያተኩሩት፣ ጥቂቶች ብቻ መልካም አጋጣሚ ይታያቸው ነበር። ይሄ ግን ተለውጧል። ከኛ በግልጥ በግልጥ ኢትዮጵያ ያላትን እምቅ ኃይል የአፍሪካን እምቅ ኃይል እያየን ነው። ዛሬ ኩራት ይሰማኛል። ኢትዮጵያ ወደ አፍሪካ ተመልሳ እየመጣች ነው፣ በከፍተኛ መንገድ እየመጣች ነው። በጣም አስደናቂ የሆነ ውጤታማ ውይይት አድርገናል። የኔ ቡድንና የጠቅላይ ሚኒስትሩ ክቡርናቸው ጋር በየተለያየ አቅጣጫ የመስራት በግብርና፣ በውሃ በኃይል አቅርቦት፣ በቴክኖሎጂ፣ በሳይበር ጠቅላይ ሚኒስትሩ እንዳሉት የኢትዮጵያኖችን ህይወት ለመጎ የሚለውጥ መንገድ ውሃ ተጨማሪ እንዲኖር ቅም ለሰብሎች ተጨማሪ ውጤታማ ለመሆን እንስሳት ለማሳደግ ወተት ልማት እንዲጨምር። ይህ ጥያቄ ሁሉ ቦታ ሲሄድ ጠይቃለሁ። የትኛው ላም ናት በአንድ ላም ብዙ ወተት የሚያመጣ? የሆላንድ ይመስላቸዋል፣ የፈረንሳይ ይመስላቸዋል። አይደለም፣ የእስራኤል ላም ናት። ይኸውልህም የበለጠ ወተት። በቅርቡ ደግሞ የኢትዮጵያ ላም እንጂ ልትሆን ትችላለች። ይሄ የኔ ራዕይ ነው። ለኛ ህብረት ትብብር የኢትዮጵያ ገበሬዎች ከስራቸው ፍሬ ከእስራኤል እውቀት እንዲህ እንዲቀስሙ ውሃ እንዲያገኙ በእያንዳንዱ አቅጣጫ ውሃን ሳይባክን ክል መድረስ እንዲችል ቴክኖሎጂ እንዲኖር፣ የተግባቦት ትምህርት፣ ሕክምና፣ የቴክኖሎጂን ፍሬ እንድትጠቀሙ። ለምን ይህ ወደፊቱ ህይወት አዲስን አሰራር ለሚከተል ነው። እስራኤል አዲስን ነገር ምትከተል ሀገር ናት። እኛ ግን ተሞክሯችንን ከእናንተ ጋር ለመካፈል እንጓጓለን። ለምን በትብብራችን ስለምናምን ነው። እኔ ማምነው ኢትዮጵያ እየተነሳች ነው።